በስማ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችው የእግዚአብሔር ቤተሰቦች የመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች የቅዱሳን ወዳጆች ሁላችሁም በሀገር ውስጥም ከሀገር ውጭም ያላችሁ ውድ የቤተ ክርስቲያን ልጆች በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሆነ የሰላምታ ቃል ሰላም እያልኳችሁ ከዚህ ቀደም የሆሳናን በዓል በቤተ ክርስቲያናችን ስርዓት መሰረት እንዴት እንደምናከብር፣ ምን አይነት አስተምህሮ እንዳለ፣ እንዲሁም ደግሞ ስናከብር ምን ምን ስርዓቶች እንደሚከናወኑና የሚከናወኑበትን ምክንያቶች ከመጽሐፍ ቅዱስ ጋር አገናኝተን ማየታችን ይታወሳል። ዛሬ ደግሞ የሰሙነ ሕማማት አገልግሎት ከነገ ከእለተ ሰኞ ጀምሮ የሚጀምር ስለሆነ አስቀድመን የሰሙነ ሕማማት አገልግሎት እንዴት እንደሚከበር እና በሰሙነ ሕማማት ሳምንት ውስጥ የሚፈጸሙና የማይፈጸሙ ስርዓቶች አሉ፣ የሚደረጉና የማይደረጉ ነገሮች አሉ። እነዚህን አንስተን ከመጽሐፍ ቅዱስ ጋር አገናኝተን ቤተክርስቲያናችን የምታስተምረውን እውነተኛ ትምህርት እንማማራለን ማለት ነው። እግዚአብሔር አምላክ በመካከላችን ተገኝቶ ለሁላችንም ህይወትን የሚሰጥ መንፈስ ያለበትን ቃሉን እንዲነግረን እንዲያስተምረን መልካምና ቅዱስ ፈቃዱ ይሆንልን። እንግዲህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ከሌሎች ቀናቶች በተለየ መልኩ የሕማማት ሳምንትን ልዩ በሆነ መንገድ ታሳልፋለች። ምክንያቱም የህማማት ሳምንት የብሉይ ኪዳን ዘመንን የምናስታውስበት ሳምንት ነው። የህማማት ሳምንት የኦሪቱን ጊዜ የምናስታውስበት ሳምንት ነው። የህማማት ሳምንት ዘመነ ፍዳን፣ ዘመነ መከራን የምናስታውስበት ሳምንት ነው። ስለዚህ ወቅቱም ራሱ የህማማት ሳምንት በመባል ይጠራል። እንግዲህ ሰሙነ ህማማት ማለት የህማማት ሳምንት ነው። ህማማት የሚለው ቃል ደግሞ ሀመ ከሚለው የግእዝ ቃል የወጣ ሲሆን ሀመ ማለት ታመመ ማለት ነው። ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ህማምና ሞቱ የምንዘክርበት ሳምንት ነው። በሌላ በኩል ደግሞ ይህ ሳምንት ከአዳም እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ የነበሩ ነፍሳት በሲኦል የቆዩበት አምስት ሺህ አምስት መቶ ዘመን የመከራና የፍዳ የኩነኔ ዘመን መታሰቢያ ስለሆነ የህማማት ሳምንት ይባላል ማለት ነው። እንደዚሁም ደግሞ ይህ ሳምንት ቅዱስ ሳምንት በመባልም ይጠራል። እንግዲህ ከሌሎች ሳምንቶች ሁሉ ይህ ሳምንት የተለየና የተከበረ ነው። ምክንያቱም በዚህ ሳምንት በእያንዳንዱ ዕለት ስለ ፍጹም ፍቅር የተከፈለ የመሥዋዕትነት ሥራ ስለተሰራበት ነው። እንዲሁም የሰው ልጆች ድኅነት ስለተፈጸመበት መድኃኔ ዓለም ስለኛ ቤዛ ሆኖ ለመስቀል ሞት የታዘዘበት ቅድስት ነፍሱን ስለ ሰው ልጆች ብሎ የሰጠበት ሳምንት ስለሆነ ቅዱስ ሳምንት ተብሎ ይጠራል። በተጨማሪ ደግሞ የመጨረሻ ሳምንትም እየተባለ ይጠራል። ምክንያቱም ጌታችን ኢየሱስ ክርስቶስ በዚህ ዓለም በዘመነ ስጋዌ ማለት ነው ለፈጸማቸው የቤዛነትና የአራያነት ተግባራት ፍጻሜ የሆነ ሳምንት ስለሆነ ነው። ምክንያቱም ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ ለ33 ዓመት ከሶስት ወር እየተመላለሰ ህሙማነ ስጋን በታምራት ህሙማነ ነፍስን ደግሞ በትምህርት እያስተማረ መቆየቱ ይታወቃል። ስለዚህ የስጋዌን ስራ የጨረሰው በዚህ ሳምንት ነው። ምክንያቱም ጌታችን ኢየሱስ ክርስቶስ ዓለምን ያዳነው በመስቀል ላይ ተሰቅሎ ነውና የተሰቀለው በዚህ ሳምንት ስለሆነ ድህነትም የተፈጸመው በዚህ ሳምንት ስለሆነ የስጋዌን ስራ የፈጸመው በዚህ ሳምንት ስለሆነ የመጨረሻ ሳምንት እየተባለ ይጠራል ማለት ነው። እንግዲህ ቅድስት ቤተ ክርስቲያናችን የህማማት ሳምንትን ወይም ደግሞ ሰሙነ ህማማትን የምታከብረው ልዩ በሆነ መንገድ ነው። እንግዲህ ካህናትና ምእመናን አንድ ሆነው በነግ፣ በሰልስት፣ በቀትር፣ በተሳትና በሰርክ ወደ ቅድስት ቤተ ክርስቲያን በመጓዝ ስለ ጌታችን ኢየሱስ ክርስቶስ ሕማማተ መስቀል የሚያዘክረውን ምዕራፍ ከቅዱሳት መጻሕፍት ላይ በማንበብና በመጸለይ ሕማሙንና ሞቱን ያስባሉ ማለት ነው። እንዲሁም ደግሞ ቅዱስ ያሬድ በመጨረሻው ሳምንት በእየዕለቱ በጌታችን ኢየሱስ ክርስቶስ ላይ የተፈጸመውን ነገረ መስቀል በተመለከተ ያዘጋጀው መዝሙር አለ። ያንን እየዘመሩ አብዝተው ስግደትን ይሰግዳሉ። ስለዚህ ሰሙነ ሕማማት ከሌሎች የአብይ ጾም ሳምንታት ልዩ የሚያደርገው ስርዓት አለ ማለት ነው። በኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓት መሠረት በሰሙነ ሕማማት የማይፈጸሙ ስርዓቶች አሉ። በሰሙነ ሕማማት የማይፈጸሙ ስርዓቶች አሉ። የማይደረጉ ነገሮች አሉ። እነዚህን ደግሞ ለማየት እንሞክራለን። እንግዲህ በሰሙነ ሕማማት የማይፈጸሙ ስርዓቶች አሉ። እነዚህ ምንድናቸው ካለን የመጀመሪያው በሰሙነ ሕማማት የማይፈጸመው መስቀል መሳለም አይቻልም። በሕማማት ወቅት ከማይደረጉ ነገሮች መካከል አንዱ መስቀል አለመሳለም ለምን ቢባል ሰሙነ ህማማት የዘመነ ኦሪት ምሳሌ ነው። በዚህ ወቅት ደግሞ መስቀል የወንበዴዎች መሰቀያ ስለነበር ሌላው ደግሞ ምክንያት ምንድን ነው ከተባለ መስቀል የወንጀለኞች መቀጫ ነበረ በኦሪቱ ዘመን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ በደሙ እስኪቀድሰው ድረስ መስቀል አንሳለምም ማለት ነው። ሌላው ምንድነው? ከተባለ መሳሳም አይቻልም በሰሙነ ህማማት የተከለከለው ነገር ምንድነው? መሳሳም ነው። ይህም ለምንድን ነው የሆነው ከተባለ ጌታችን የተሸጠው በምን አይነት መንገድ ነው ከተባለ ይሁዳ ጌታችንን አሳልፎ የሰጠው በመሳም ነበር። ስለዚህ እኔ የምስመውን ያዙት ብሏቸው ነበረና በሰሙነ ህማማት መሳሳም የተከለከለ ነው። ምክንያቱም በብሉ ኪዳን ዘመን ሰላም የለም፣ በብሉ ኪዳን ዘመን ፍጹም የሆነ ድህነት የለም። ስለዚህ ያንን ዘመን ለማሰብ በሰሙነ ህማማት ሰላም ስለሌለ ሰዎች ሰላም ስላላገኙ ሰላምታ አንለዋወጥም ማለት ነው። ትከሻ መገጫጨትም ሊሆን ይችላል እንዲሁም ደግሞ መሳሳም ሊሆን ይችላል፣ በሰሙነ ህማማት የተከለከለ ነው። በሰሙነ ህማማት የማይፈጸመው ሌላው ነገር ምንድን ነው? ቅዱስ ቁርባን ነው። በሰሙነ ህማማት ቅዱስ ቁርባን ከጸሎተ ሐሙስ ውጪ አይፈጸምም። ምክንያቱም ጌታችን ቅዱስ ስጋውንና ክቡር ደሞን ስላልሰጠን የኦሪት ዘመንን ስለሆነ እያሰበን ያለ ነው። ቅዱስ ቁርባን በሰሙነ ህማማት አይሰጥም። ጸሎተ ሐሙስ ላይ ግን ቁርባን ይሰጣል። ምክንያቱም ጌታችን ለሐዋርያት በዛን ዕለት የአዲስ ኪዳንን ቁርባን ስለመሰረተና ስለሰጣቸው ያንን በማሰብ ቤተክርስቲያናችን በጸሎተ ሐሙስ ቀን ብቻ የቁርባን አገልግሎት እንዲሰጥ ታደርጋለች። ሥጋው ደግሞ እንዲሰጥ ታደርጋለች እንጂ ከዛ ውጪ በሰሙነ ህማማት ቅዱስ ቁርባን አይሰጥም፣ ቅዳሴም አይቀደስም፣ ኪዳን አይደረስም፣ ጸሎተ ፍታት አይከናወንም። እንግዲህ ማንኛውም ሰው በሰሙነ ህማማት ፍታት አይደረግለትም ምክንያቱም ሰሙነ ህማማት የዘመነ ፍዳ ምሳሌ በመሆኑ ነው። ታዲያ ለምሳሌ ሰው ሲሞት ፍታት ሳይደረግለት ይቀበራል ወይ? ክርስቲያን ሲሞት ሳይፈታ ነው ወይ የሚቀበረው ከተባለ ቤተክርስቲያናችን ለዚህ የሚሆን ስርዓት ሰርታለች እና በዕለተ ሆሳና ለሁሉም ምዕመናን ጸሎተ ፍታት ይደረጋል። ስለዚህ በሰሙነ ህማማት ፍታት አይሆንም ማለት ነው፣ ምክንያቱም የዘመነ ኦሪት የዘመነ ፍዳ ምሳሌ በመሆኑ ማለት ነው። እንግዲህ ከጸሎተ ሐሙስ በስተቀር ማህሌት አይቆምም፣ ኪዳን አይደረስም፣ ሥርዓተ ተክሊል አይፈጸምም፣ እንዲሁም ደግሞ ክርስትና ጥምቀት አይፈጸምም። በሰሙነ ህማማት እነዚህ አገልግሎቶች አይሰጡም ማለት ነው። እንግዲህ እግዚአብሔር አምላክ በተለየ ሁኔታ ለሰው ልጆች የከፈለውን ዋጋ እና ውለታ የምንዘክርበት ሳምንት ስለሆነ በእነዚህ ወቅቶች ላይ የምንከለከላቸው ነገሮች አሉ ማለት ነው። እንግዲህ ሌላው ደግሞ በሰሙነ ሕማማት የሚፈጸሙ ወይም የሚደረጉ ሥርዓቶች አሉ። የመጀመሪያው ምንድን ነው ከተባለ ስግደት ነው። በሰሙነ ሕማማት 41 ጊዜ ኪራላይሶን፣ 12 ጊዜ ደግሞ አቡነ ዘበሰማያት እየተዜመ እጅግ አብዝቶ ይሰገዳል። ኪራላይሶን ማለት እንግዲህ የግሪክ ቃል ነው። አቤቱ ማረን ማለት ነው። እንዲሁም አባታችን ሆይ እየተዜመ እጅግ በብዛት ይሰገዳል ማለት ነው። ሁለተኛው ደግሞ በሰሙነ ሕማማት ከሚፈጸሙ ሥርዓቶች መካከል ጸሎት ነው። በሰሙነ ሕማማት ከሃያ አራት ሰዓት ውስጥ አስር የጸሎትና የንባብ ሰዓታት ይገኛሉ። እነዚህም ከጠዋቱ አንድ ሰዓት፣ ሶስት ሰዓት፣ ስድስት ሰዓት፣ ዘጠኝ ሰዓትና አስራ አንድ ሰዓት ናቸው እንዲሁም ደግሞ ከምሽቱ አንድ ሰዓት ሶስት ሰዓት ስድስት ሰዓት ዘጠኝ ሰዓትና አስራ አንድ ሰዓት ናቸው። እነዚህን ስንደምር አስር የጸሎትና የንባብ ሰዓታት እናገኛለን ማለት ነው። እንግዲህ ቅድስት ቤተክርስቲያናችን በእነዚህ አስር የጸሎትና የንባብ ሰዓታት የጌታችን የመድኃኒታችን የኢየሱስ ክርስቶስን ህማም መከራ ሞቱን የሚያነሱ የመጽሐፍ ቅዱስ ክፍሎችን በማንበብ ጸሎት ታደርሳለች። በእነዚህ ጊዜ የሚጸለዩ ጸሎቶች ለምሳሌ ውዳሴ ማርያም፣ መዝሙረ ዳዊት እንዲሁም ደግሞ ለዚህ ወቅት ተብሎ የተዘጋጀ የቤተ ክርስቲያናችን ትልቅ የግብረ ሕማማት መጽሐፍ አለ። ድርሳነ ማህያዊ እንዲሁም ደግሞ ትምህርተ ኅቡአት እየተተረጎመ ምእመናን ጸሎት እንዲጸልዩ ይደረጋል። የጌታን ሕማምና መከራ እንዲያስቡ ይደረጋል ማለት ነው። ሶስተኛው ምንድን ነው ከተባለ ጾም ነው። በሰሙነ ሕማማት በሌሎች ጊዜያቶች ከምንመገባቸው ምግቦች እንከለከላለን። እንግዲህ በዚህ ሳምንት ቢያንስ በፍትሐ ነገሥት ላይ እንደተጻፈው እስከ ምሽቱ አንድ ሰዓት እንድንጾም ታዘናል። በዚህ ወቅት የምንመገባቸው ምግቦችም ለምሳሌ እንደ ቆሎ፣ ዳቦ፣ ውሃና ጨው ብቻ እንደሆኑ ታዟል ማለት ነው። ምክንያቱም በነዚህ ቀናቶች በሰሙነ ሕማማት ሳምንት የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማም ግርፋት፣ ስቃይ፣ ሞቱን የምናስታውስበት ሳምንት ስለሆነ ከዛም መከራና ስቃይ እንድንካፈል ይህንን በማሰብ ቤተክርስቲያናችን ከሌላ ጊዜ በተለየ መልኩ እንድንጹም እንዲሁም ደግሞ ሌሎች ጊዜያቶች ከምንጠቀማቸው ምግቦች እንድንከለከል ታደርጋለች ማለት ነው። እንግዲህ እነዚህን እንፈጽማለን። ሌላው ደግሞ ምንድነው? አክፍሎት አለ። እንግዲህ በቤተክርስቲያናችን ስርዓት መሰረት የእመቤታችንን እንዲሁም የቅዱስ ያዕቆብና የቅዱስ ዮሐንስን የአክፍሎት ጾም መነሻ በማድረግ በቤተ ክርስቲያናችን ያክፍሎት ጾም በሕማማት ይከናወናል ማለት ነው። የጌታችንን ትንሣኤ ሳናይ እህል ውሃ አንቀምስም ብለው እመቤታችን ያዕቆብና ዮሐንስ እንደቆዩ ሁሉ እንዲሁ ክርስቲያኖችም ከአርብ ጀምረው እስከ ትንሣኤ ድረስ ያከፍላሉ ወይም ደግሞ ይጾማሉ። አንዳንዶች ደግሞ ከዕለተ ሐሙስ ጀምረው ያከፍላሉ። የጌታን ትንሣኤ ሳናይ እህል ውሃ አንቀምስም በማለት የእመቤታችን የያይቆብና የዮሐንስን ጾምና አክፍሎት መነሻ በማድረግ ይጾማሉ ማለት ነው። ሌላው በዚህ የሕማማት ሳምንት የሚፈጸሙ ልዩ ነገሮች አሉ። እነዚህ ምንድናቸው ከተባለ፣ ለምሳሌ በእነዚህ ወቅት ላይ የሚፈጸሙ ነገሮች አሉ። አንደኛው በጸሎተ ሐሙስ የሚፈጸም ነገር አለ። እሱ ምንድን ነው ከተባለ፣ እንግዲህ በጸሎተ ሐሙስ ጉልባን ይዘጋጃል። ጉልባኑ የሚዘጋጀው ከባቄላ ክክና ከስንዴ ወይንም ከተፈተገ ገብስ ጋር አንድ ላይ ተቀቅሎ የሚዘጋጅ እና በጸሎተ ሐሙስ ዕለት የሚበላ ንፍሮ ነው። እንግዲህ የጉልባን ትውፊት ምንድን ነው ከተባለ፣ እስራኤላውያን ከግብፅ ተሰደው በሚወጡበት ጊዜ በችኮላ ስለነበረ የወጡት ቡኮ አብክተው ጋግረው መብላት አልቻሉም ነበረ እና ተጣድፈው ስለወጡ ያን ጊዜ ያልቦካ ሊጥ ጋግረው ቂጣ ነበረ የሚበሉት እንዲሁም ደግሞ ንፍሮ ነበር የሚበሉትና ያንን የመከራ ጊዜ ያንን የእስራኤላውያንን የስቃይ ጊዜ በማሰብ የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራ ሕማሙን እያሰብን የሚዘጋጅ እና የምንመገበው የጉልባን ምግብ ነው ማለት ነው። ሌላው ደግሞ ምንድን ነው ከተባለ እንግዲህ በህማማት ሳምንት የሚፈጸም ሥርዓት አለ። እሱም ጥብጣብ ይባላል። እንግዲህ በሰሙነ ህማማት በእለተ አርብ የስቅለት መታሰቢያ ይደረጋልና ና ምእመናኑ በሰሙነ ህማማት የሰሩትን ኃጢአት ለካህናት ይናዘዛሉ። ያን ጊዜ ካህናቱ በወይራ ቅጠል ትከሻቸውን እየጠበጠቡ ቀን ከሰገዱት ስግደት በተጨማሪ ሌላ ስግደት ያዙላቸዋል። እንግዲህ ጥብጠባው ምንድን ነው ከተባለ የተግሳጽ ምሳሌ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 6666 ጊዜ ተገርፏል። እንግዲህ ጌታችን ኢየሱስ ክርስቶስ ስለ ሰው ልጆች ብሎ ይህንን መከራ ተቀብሏልና እኛም የጌታን መከራ በማሰብ ስንሰግድ እንቆይና በመጨረሻ ላይ ደግሞ በሰሙነ ሕማማት ወቅት የፈጸምናቸውን ኃጢአትና በደል ለካህናት አባቶች እየተናዘዝን ተጨማሪ ሌላ ስግደት ያዙልንና በተጨማሪ ጌታችን የተገረፈውን ግርፋት እያሰብን የጌታን መከራ እየተካፈለን ስግደቱን አብዝተን እንሰግዳለን ማለት ነው። እንግዲህ የጌታ ግርፋት ምሳሌም ነው የተግሳጽ ምሳሌም ነው ማለት ነው። በተጨማሪ ደግሞ በሕማማት ሳምንት የሚፈጸም ልዩ ስርዓት አለ። በቀዳም ስዑር ላይ ካህናት አባቶች፣ ቀሳውስት፣ ዲያቆናት ቃጭል ይዘው እየመቱ በየሰፈሩ ገብረ ሰላም በመስቀሉ ትንሣኤሁ አግሃደ የሚለውን ያሬዳዊ ዜማ በመዘመር ጌታ በመስቀሉ ሰላምን እንደሰጠና ትንሣኤውንም እንደገለጠልን በማብሰር ቄጤማውን ለምእመናን ይሰጣሉ ማለት ነው። ምዕመኑም እንግዲህ ለቤተ ክርስቲያን አገልግሎት የሚውል ገጸ በረከት ያቀርባሉ። ቄጤማውንም በራሳቸው ያስራሉ። ይህም አይሁድ ጌታችንን እያሰቃዩ ሊሰቅሉት ባሉ ጊዜ የእሾህ አክሊል ደፍተውለታልና ያንን ለማሰብ የሚደረግ ስርዓት ነው። እንዲሁም ደግሞ በየሰፈሩ እየዞሩ ለክርስቲያኖች የጌታን ትንሣኤ ለማብሰር የሚደረግ ሥርዓት ነው ማለት ነው። እንግዲህ ይህ ሁሉ የሚፈጸመው መቼ ነው ከተባለ በሕማማት ሳምንት የሚከናወን ነው ማለት ነው። እንግዲህ በሕማማት ሳምንት ላይ ከሚጸለዩ ጸሎቶች፣ ከሚዘመሩ መዝሙሮች መካከል አንዱ ምንድን ነው ከተባለ ልዩ የሆኑ እንግዳ ቃላቶች አሉ በግብረ ሕማማት ውስጥ በግዕዝም ይሁን በአማርኛ ሳይተረጎሙ የተቀመጡ የዕብራይስጥና የግሪክ ቃላት ይገኛሉ። እነዚህም ለምሳሌ ኪራላይሶን ማለት አቤቱ ማረን ማለት ነው። እንዲሁም ደግሞ እብኖዲ ናይን ይላል። እብኖዲ ማለት አምላክ ነው። ናይናን ማለት ደግሞ ማረን ማለት ነውና እብኖዲ ናይናን ማለት አምላክ ወይ ማረን እንደማለት ነው። ታኦስ ማለት ደግሞ ጌታ ማለት ነው። ታኦስ ናይናን ማለት ጌታ ወይም አምላክ ይ ማረህን ማለት ነው። ማሲያስ ማለት ደግሞ የዕብራይስጥ ቃል ሲሆን መሲህ ማለት ነው። እና ማሲያስ ናይናን ስንል መሲህ ሆይ ማረህን እንደማለታችን ነው። ሌሎች ደግሞ አሉ። አምነስቲቲ ሙኪሪያ አንቲ ፋሲሊያሱ እያሉ ካሂናት የሚጸልዩት ጸሎት አለ። ይህም ምን ማለት ነው ከተባለ አቤቱ በመንግሥትህ አስበኝ ማለት ነው። እነዚህን ሕማማት ሳምንት ላይ የምንዘምራቸው የምንጸልያቸው ጸሎቶች ናቸው ማለት ነው። እንግዲህ በሕማማት ሳምንት መሳሳም አይቻልም፣ መጨባበጥ አይቻልም። ይህ ሁሉ የተከለከለው ለምንድን ነው ከተባለ አይሁድ ጌታን ለመስቀል ሰኞና ማክሰኞ መከሩ፣ ነገር ግን አልሰመረላቸውም ምክራቸው የተፈጸመው ረቡዕ ነውና። ስለዚህ አይሁድ እያንሾካሾኩ እንስቀለው፣ እንግደለው ብለው ይማከሩ ነበረ። እንግዲህ በዘመነ ፍዳ ወቅት ደግሞ ሰላም እና ፍቅር አለመኖሩን ለመግለጽ ስለሆነ ያንን ለማስታወስ ሰላምታ አንለዋወጥም። ከዚህ በተጨማሪ ደግሞ ይሁዳ ጌታችንን አሳልፎ የሰጠው በመሳም ስለሆነ መሳሳም የተከለከለ ነው ማለት ነው። ሌላው በሰሙነ ሕማማት የሚፈጸመው ምንድን ነው ከተባለ ሕጽበተ እግር ነው። ጌታ በፍጹም ትህትና የደቀ መዛሙርቱን እግር ያጠበበት ከሐዋርያት ጋር ግብር የገባበትና የክርስትና ህይወት ማኅተም የሆነውን ምስጢረ ቁርባን ያከናወነበት ዕለት ነው። ጸሎተ ሐሙስ ሕጽበተ እግር በጌታችን በዚህ ዕለት እናንተ ለወንድማችሁ እንዲሁ አድርጉ ብሎ የደቀ መዛሙርትን እግር በማጠቡ ምክንያት የተሰጠ ምሳሌ ነው ማለት ነው። በዚህ ዕለት ምዕመናን ወደ ቤተ ክርስቲያን እየሄዱ በአባቶች አማካኝነት እግራቸውን እየታጠቡ ጌታችን ያደረገውን የትህትና ስርዓት ይፈጸማል ማለት ነው። ያንን ይሳተፋሉ ማለት ነው። እንግዲህ የህማማት ሳምንት የተለየ ሳምንት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስን ህማም መከራ ሞቱን እያሰብን ለእኛ የከፈለውን ውለታ የምንዘክርበትና ፈቃደ ስጋችንን ለፈቃደ ነፍስ የምናስገዛበት እንዲሁም ደግሞ መከራን፣ ስግደትን፣ ጾሙን አብዝተን የምንካፈልበት ሳምንት ነው ማለት ነው። እግዚአብሔር አምላክ ይህንን ሳምንት የበረከት ሳምንት እንዲያደርግልን፣ የጸሎት ሳምንት እንዲያደርግልን፣ ፈቃደ ስጋችንን ለፈቃደ ነፍስ የምናስገዛበት ሳምንት እንዲያደርግልን፣ ከጌታ ህማምና መከራ የምንካፈልበት ሳምንት እንዲያደርግልን የአምላካችን መልካምና ቅዱስ ፈቃዱ ይሆነልን። እንግዲህ ለብርሃነ ትንሳኤው በሰላም ጠብቆ እንዲያደርሰን የአምላካችን እግዚአብሔር መልካምና ቅዱስ ፈቃዱ ይሆነልን። እግዚአብሔር አምላክ እንበለ ደዌ ወህማም እንበለ ጻማ ወድካም የአብጽሐን የአብጽሕክሙ ለብርሃነ ትንሳኤው። እግዚአብሔር በፍሳው በሰላም አሜን። በሰላም ጠብቆ ለብርሃነ ትንሳኤው ያድርሰን። መልካም የሕማማት ሳምንት ይሆንላችሁ። ወስብሐት ለእግዚአብሔር።